የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው ሰላሳ አራተኛው መደበኛ ጉባኤ አንዱ ከተመለከታቸው ጉዳዮች የውጭ ጉዳይ ሚኒስትር በቃል የቀረቡላቸውን ጥያቄዎች ምላሽና ማብራሪያ ሰጥተዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቲዎስ ከምክር ቤት አባላት ለቀረቡላቸው ጥያቄዎችን ምላሽና ማብራሪያ የሰጡ ሲሆን በአካል ተገኝተው የሰጡ ሲሆን ከዚህ ጥያቄዎች መካከል አንዱ ዜጋ ተኮር ዲፕሎማሲ ላይ ምን ስራዎች እየተሰሩ ነው የሚለው ሲሆን በተለይም ደግሞ በተለያዩ ሀገራት በተለያዩ ሀገራት በአስቸጋሪ ሁኔታ ውስጥ የነበሩ ኢትዮጵያውያን ዜጎችን ከመንግስታዊ ዓለም አቀፍ መንግስታዊ ያልሆኑ ድርጅቶች ጋር እና ከኢትዮጵያ አየር መንገድ ጋር በመተባበር ወደ ሀገር ውስጥ መመለስ መቻሉን ተናግረዋል። በዚህም ባለፉት ዘጠኝ ወራት ብቻ እንኳን ዘጠና ሁለት ሺህ ዜጎች ከነበሩበት አስቸጋሪ ሁኔታ ኬንያን ጨምሮ ከሌሎች አፍሪካ ሀገራት ከመካከለኛው ምስራቅና ከማይናማር ወደ ሀገር ውስጥ እንዲመለሱ ማድረጉን ተናግረዋል ይሁን እንጂ አሁንም በአስቸጋሪ ሁኔታ ውስጥ ነን ያሉ ድረሱልን የሚሉ ዜጎች ባሉባቸው አካባቢዎች የሚደረግ ህገወጥ ስደቶች አሁንም መኖራቸው ስራውን ፈታኝ እንዳደረገው አንስተዋል። ይህን በተመለከተ የምክር ቤት አባላት በተለይም ግዛቤ ፈጠራ ላይ ማገዝ እንዳለባቸው አንስተዋል። ከዚህ በተጨማሪ የውጭ ሀገር የስራ ስምሪትን በህጋዊ መልኩ ለማድረግ በርካታ ስራዎች እየተሰሩ ነው። ይህንን የሚደገፍ ደግሞ የማሻያ አዋጅ ለህዝብ ተወካዮች ምክር ቤት ቀርቧል። አዋጁ ሲጸድቅ በተቋማት መካከል ቅንጅት ከመፍጠር አኳያ የተሻለ ስራ ለመስራት አጋዥ እንደሚሆን አንስተዋል። ሌላኛው ጥያቄ የቀረበላቸው ከጎረቤት ሀገራት ጋር ያለው አሁናዊ የውጭ ጉድኙነትና ዲፕሎማሲ ምን ይመስላል? በተለይም ደግሞ መዋዠቅ የሚመስሉና በተለይም አንዳንድ ሀገራት ጋር ጋር የቃላት ጦርነት የሚመስሉ ጉዳዮች አሉ፣ የሚል ነገር ተነስቶላቸው ነበረ። ይህንን ሲመልሱ ኢትዮጵያ የውጭ ግንኙነቷ መርህ የሚያደርገው ቅድሚያ ያለ ጎረቤት ሀገራት ነው። ይህ ሲባል ደግሞ ታሳቢ የሚያደርጋቸው ጉዳዮች አሉ። ከሁሉም ጎረቤት ሀገራት ጋር በሚባል ደረጃ በህዝብ ለህዝብ ትስስር ጠንካራ ትስስር ያላት ሀገር ናት። አስተዳደሮች ይሄዳሉ፣ እየመጣሉ፣ ህዝብ ለህዝብ ግን ጠንካራ ትስስር ያለበት ሀገር ነው። ይህን ታሳቢ በማድረግና ዘላቂ የሆነ ጥቅምን በተለይም ብሔራዊ ጥቅምን ባከበረ መልኩ የምትሰራው ስራ እንደሆነና ይህ ደግሞ ውጤት ማምጣቱን አንስተዋል። ለአብነትም በአፍሪካ ህብረት የሰላምና ጸጥታ ደህንነት ምክር ቤት መቀመጫ ስትወዳደር ከአራት ሀገራት ጋር ውጭ በሆነችበት ጊዜ ሌሎች አፍሪካት በቀጠናውና ጎረቤት ሀገራት ባሻገር በሌሎች አፍሪካ ሀገራት ያሉ ሀገራት ድምፅና ድጋፍ መስጠታቸው በተለይ ለኢትዮጵያ ያላቸውን እምነትና መተማመን የሚያመላክት ነው። ይህ ደግሞ ከጎረቤት ሀገራት ጋር ብቻ ሳይሆን ከቀጠናው ሀገራት ጋር ያለንን ትስስር በመስራታችን ውጤት ውጤት ያመጣ መሆኑን ተመላክተዋል። ከኤርትራ ጋር ባለው ግንኙነትም ኤርትራና የኢትዮጵያ ህዝብ ረዥም ጊዜ በጣም ጠንካራ የሆነ ግንኙነት ካላቸው ሀገራት መካከል ናቸው። ይህ ደግሞ በ2010 ዓመተ ምህረት በነበረው የመስማማት ህዝብ ለህዝብ ትስስሩ ጠንካራ እንደሆነ ተመላክተዋል። አሁን ላይ ኢትዮጵያ ምንም አይነት የቃላት ጦርነት ውስጥ ከኤርትራ ጋር አልገባችም የሚል አጽንኦት ሰጥተው እየተናገሩ ሲሆን ይሁን እንጂ ትንኮሳዎች ቢኖሩም የኢትዮጵያ መንግስት ባለው ቀጠናው ሰላምና ደህንነት እንዲረጋገጥ ከማድረግ ያለበት ኃላፊነት አለ በአንድ በኩል፣ በሌላ በኩል ደግሞ ዓለም አቀፍ ህጎችና መርሆችን አክብሮ የሚንቀሳቀስ መንግስት እንደመሆኑ በወደ ሰፊነት አንዳንዴም ደግሞ በዲፕሎማሲ መርክ ብቻ እየተንቀሳቀሰ እንዳለነ ያነሱት ከደቡብ ሱዳን ጋር በተደረገው የንግድ ልውውጥ ስምምነት አንጻር አሁን ላይ ያሉ ሁኔታዎች ምን ይመስላል የሚል ሌላኛ ጥያቄ ተነስቶላቸው ነበረ። ኢትዮጵያና ደቡብ ሱዳን በ ስምምነት ንግድ ለማሳለጥ እየሰሩ ነው። ይሁን እንጂ በደቡብ ሱዳን ያለው አሁናዊ ውጥረት በድንበር አካባቢ ላይ ተጽዕኖ ማሳደሩ እሙን ነው። ይህን ደግሞ ያው ኢትዮጵያ መንግስት ያጤነዋል። ይሁን እንጂ በደቡብ ሱዳንና በኢትዮጵያ መካከል ያለው ከንግድ ልውውጥ ባሻገር በመሰረተ ልማት ለማስተሳሰር አላማው እያደረገ መሆኑን አንስተዋል። ከዚህ በተጨማሪም ድንበር አከላለል ላይ በተለይም አንዳንድ ሀገራት ድንበር ወሰን እንጥሰዋል የሚሉ የምክር ቤት አባላት ጥያቄ ያቀርበውላቸው ነበር። ኢትዮጵያ እንደሚታወቀው በሺዎች የሚቆጠሩ ድንበር ዓለማቀፍ ድንበር ያላት ሀገር ናት። ይሁን እንጂ በተለይ የተለየና ዓለም አቀፍ በተለይ ወሰን ያለው ከ50 በመታች በሆነ እንደሆነ ያብራሩት ቀጣይ ውጭ ጉዳይ ሚኒስትር ሞላ። ምናልባት ከዚሁ ጋር አያይዘን ተጨማሪ ጉዳዮችን እናንሳ። ምክር ቤቱ በዛሬው ውለው ሌላም የተወያየበት አንድ ጉዳይ ነበረ። በተለይ ከአደጋ ስጋት ስራ አመራር ኮሚሽን የስራ እንቅስቃሴ ጋር ተያይዞ የተነሱ ሀሳቦች ነበሩና እነሱ ላይ ማጠር አድርገህ መረጃዎችህን አጋራል። መልካም መታሰቢያ። ምክር ቤቱ በዛሬው ውሎ በሁለተኛነት የተመለከተው የውጭ ጉዳይና ሰላም ጉዳይ የውጭ ግንኙነትና ሰላም ጉዳይ ቋሚ ኮሚቴ በምክር ቤቱ ማለት ነው ያቀረበው የውሳኔ ሀሳብ ነበረ። የኢትዮጵያ አደጋ ስጋት ስራ አመራር ረቂቅ አዋጅ ማሻሻያን በተመለከተ፣ ማሻሻያው ላይ የተወሰነ ሀሳብ ከተሰጠበት በኋላ ለምክር ቤቱ የቀረበው በዋናነት በተለይም ደግሞ ከምክር ቤት አባላት በውስጥ አቅም ከውጭ እርዳታ ለመላቀቅና በውስጥ አቅም አደጋ ስጋት ለመመከት ለሚደረገው ጥረት ይበል የሚያሰኝ ነው። ይሁን እንጂ የግል ተቋማት እና ከአንዳንድ ዘርፎች የሚገኘው ይህንን ገቢ ታሳቢ ማድረጉ በቀጣይ ትኩረት ማድረግ እንደሚያስፈልግ አንስተዋል። ሌላኛው የምክር ቤት አባል ከዚህ ረቂቅ ማሻሻያ አዋጅ ጋር በተገናኘ በተለይም ደግሞ ተቀጣሪዎች ላይ የሚቀነስ ከደሞዙ ላይ ማለት ነው የሚቀነስ መጠን የነበረ በመሆኑ በረቂቅ አዋጁ ላይ እኛም ስንዘግበው ነበረ ከኢትዮጵያ ሰራተኞች አሰሪዎች ማህበራት ኮንፌዴሬሽን ማህበር ጋር በተደረገ ውይይት እሱ መውጣቱና መሻሻሉ ይበል የሚያሰኝ መሆኑ ተመላክቷል። ይህ የውሳኔ ሀሳብ ከቀረበ በኋላ የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን የተሻሻለው አዋጅ ማለት ነው 1386 2017 በምክር ቤቱ አባላት በሙሉ ድምፅ ጸድቋል።